ነጮቹ ስቲግማታ ይሉታል ነገሩን ። ይህም በሰውነት ላይ ከክርስቶስ ችንካሮችና ግርፋቶች ጋር በተመሳሳይ በሆነ ቦታ ደም እንዲሁም ህመም መሰማት ማለት ነው። በዛሬው ፕሮግራማችን በትክክል ከክርስቶስ ጋር የደሙ ሰዎችን ታሪክ እናነሳለን። ተከታተሉ። አመቱ እንደ ኢሮፒያን ካላንደር አቆጣጠር 1224 ነበር። በጣሊያን ሀገር ማውንት ላቬርና በተባለ በደን የተሸፈነ ተራራማ ቦታ ላይ የተፈጸመ ክስተት ነው። ቅዱስ ፍራንሲስ የተባሉ ካህን አባት አምላክን በመሻት አርባ ቀን ከጾሙ በኋላ በአርምሞ ባሉበት በድንቅ ምስጠት ወደ ራዕይ ማየት የተሸጋገሩበት በዚህም ባለ ስድስት ክንፍ መልአክ እንደታያቸውና ይህ ብርሃናዊ መልአክም እንዲሁ ሳይሆን በክርስቶስ መስቀል ላይ እያለ ያለውን ሁነት ከመሐከሉ ያሳያቸው እንደነበረ ይህም በጣም ስሜታዊ የሚያደርግና በፍቅር የተከፈለ መስዋዕትነትን በግልጽ የሚያስረዳ እንደነበረ የአባ ፍራንሲስንም ነገር ከዚያ ወደ የቀየረ ነው ይላሉ። ሁነቱን በቅርብ የተከታተሉ የአባ ፍራንሲስ ጓደኛም ደቀ መዝሙሩም የሆኑት ወንድም ሊሆም። ከዛ በኋላ ነው እንግዲህ አባ ፍራንሲስ በእጃቸው በእግራቸውና በጎናቸው የቁስል ምልክቶች ይታዩባቸው የጀመረው ይህም በሰው ልጅ ታሪክ የመጀመሪያውን እስቲግማታ የሚባለውን ክስተት እንዲያው የሆኑ ይላሉ ድርስ ድርሳናቶች በብዙ ቦታዎች ህመም ይሰማቸው እንደነበርና የህክምና ባለሙያዎች ግን ምንም አይነት ኢንፌክሽን ቁስሎቹ ላይ እንዳላዩ ይገልጻሉ ለተፈጥሮ ድንቅ ፍቅር የነበራቸው አባ ፍራንሲስ እስኪሞቱ ህያው የክርስቶስ ማሳያ ነበሩ ይሏቸዋል። በሃያዎቹ ሴንቸሪ መጀመሪያ ጣሊያን ከጦርነትና ረሃብ እያገገመች ባለችበት ዘመን ላይ ነው ሳን ጂዮቫኒ ሮቶንዶ በሚባል ጸጥ ያለ መንደር የአንድ መናኝ አስደናቂ ታሪክ ሲወራ የነበረው። ስሙ ፓድር ፒዮ ይባላል። በ1918 ዓ ከጌታችን የስቅለት ምስል ፊት በሚጸልይበት ጊዜ አንድ ያልተጠበቀ መለኮታዊ ኃይል ወይም ብርሃን እንዳዳክመውና ህመም እንደተሰማው በዚህም አምስቱን የጌታ ቁስሎች በራሱ ላይ እንዳየና በየቀኑ ይደማ እንደነበረ ማለትም በእጁ፣ በእግሩ፣ በጎኑ ላይ ህመምና ደም የተቀላቀለ ነገር ሲያስተነግድ እንደነበረ ይነገራል። ዶክተሮች ወይም የሕክምና ባለሙያዎች ሲመረምሩለት ምንም ነገሮቹን ያላገኘት ቢሆንም ይህ ክስተት ግን 50 ዓመታት ከእሱ ጋር የዘለቀ እንደነበር ይነገራል። ይህም አባት ብዙ ጸጋዎች እንዳሉት እና የሌላ አንሱ አእምሮ ማንበብ እንዲሁም በአንዴ በብዙ ቦታዎች ላይ የመገኘት ጸጋዎችን እንደነበረው ብዙ የአካባቢው ሰዎች ይናገሩለት ነበረ። ፔድር ፒዮ በሶስተኝነት ቴሬዝ ኒውማን ከ1898 እስከ 1962 የኖረችን ወጣት እናነሳለን። በ1898 በአንድ የጀርመን መንደር ውስጥ የተገኘች ቴሬዝ ኒውማን ሌላኛዋ ወደ ቅድስና ሄደች ወጣት ነች። ቴሬዝ ኒውማን የአንድ የገበሬ ልጅ ስትሆን የ20ኛው ሴንቸሪ ሚስጥራዊ ሰው ትባላለች። በ20 ዓመቷ በጣም ከባድ የተባለ አደጋ ደርሶባት የነበረ ና ፓራላይዝ እና አይኗም እስኪጠፋ ድረስ የተቃረበ ጉዳት የደረሰባት ቢሆንም ነገር ግን ሴንት ቴሬዝ የምትባል ቅዱስ ከሞተች በኋላ በካቶሊክ ስነ ስርዓት መሰረት ወደ ቢቲፊኬሽን ወይም ቅድስና የመስጠት ፕሮግራም ላይ ባልታወቀ መልኩ እንደተፈወሰችና ከፓራላይዝ ከሆነችበትም፣ እንዲሁም አይኗም ብርሃን እንዳገኘ ትናገራለች። ከዛ በኋላ ነው እንግዳ ነገሮች ወደ ሷ መታየት የጀመሩት። ሁሌ አርብ አርብ በጸሎት ምስጠት ውስጥ የምትገባበትና ድጋሜ የክርስቶስን ስቅለት በጽኑ የምታስብበት ጊዜ ነበር ይላሉ። በዚህም በጸሎቷ ሰዓት ከእጇ፣ ከግንባሯ፣ ከእግሯ ና ከጎኗ ደም ይፈሳት እንደነበረ፣ በተጨማሪም በለቅሶና በለሆሳስ ድምፅ በጣም ጥንት የሆኑ የቋንቋዎችን ማለትም ክርስቶስ በነበረበት ሰዓት የሚነገሩ ቋንቋዎችን እንደምታወራና ከክርስቶስ ጋር እስከምታወራ በሚመስል መልኩ ጸሎቷን እንደምታደርግ ይናገሩላታል። በአካባቢ የነበሩት ሰዎችም ልብሷ፣ እንዲሁም የምታደርጋቸው ነገሮች በደም እንደሚርስና ይህም ለረጅም ጊዜ የቆየ እንደነበረ በባሰ ዶክተሮችን ያስደነገጠ ሁኔታም የጨመረ እንደነበረ ይናገራሉ። ይህ ብቻ አይደለም። ከ1926 ጀምሮ እስከ ዕለተ ሞቷ እስከ 1962 ድረስ ከዕለት ቁርባን በስተቀር ምንም አይነት ውሃና ምግብ አለመጠቀሟ አስደንጋጭ ነበረ። ዶክተሮች የሚያጠኗት፣ ቀሳውስቶች የሚጠብቋት፣ ተጠራጣሪዎች የሆኑ ደግሞ በጥርጣሬ የሚከሷት ወጣት ነበረች ቴሬዝ ኒውማን። ሌላው ስቲግማታ ካጋጠማቸው ወይም ክስተቱን ደርሶባቸዋል ከሚባሉት አንዱ ሜሪ ሮስ የምትባል በካናዳ ወይም በዩሴ ትኖር የነበረ ከ1902 እስከ1936 ድረስ ተኖረ የነበረች አንዲት ሴት ነች። ይህም በጡንቻ መሰለል ምክንያት አልጋ ላይ የቀረች ብትሆንም ነገር ግን በእጇ በእግሯ እና እንዲሁም በጭንቅላቷ አካባቢ የክርስቶስን ህማም በሚመስል መልኩ ደምና ህመሙን ፊልት አድረግ እንደነበረ በ33 ዓመቷም ከዚህ ዓለም በሞት እንደተለየች ይነገራል። ሴንት ካትሪንም እንዲሁ ከ1347 እስከ 1380 በጣሊያን ውስጥ የነበረች ነው። ለየት የሚያደርገው የሴንት ካትሪንን ቁስለቱ የማይታይ ነበር፣ ግን ህመሞቹ በዛ ቦታ ላይ የሚሰማት ቅዱስ ነበረች ይላሉ። እንግዲህ በካቶሊኮች በተለይ ይህም በጾም በጸሎት እንዲሁም በመንፈሳዊ ጽሁፎች በጣም የምትታወቅነች ይባላል። የእነዚህን ሰዎች ኢንፎርሜሽን ከፈለጋችሁ ዲስክሪፕሽን ላይ አስቀምጣለሁ፣ ሞር ማየት ይቻላል። የዛሬ ፕሮግራም ይሄ ነበረ። ለሌሎች ሰዎች እንዲደርስ ሼር በማድረግ ፕሮግራሙን ከወደዳችሁት ላይክ እንድታደረጉ ጋብዛለሁኝ። መጪው የትንሳኤ በዓል የመልካም የደስታ እንዲሆን ለሁላችሁ እመኛለሁ። የዛሬ ሳምንት እስከምንገናኝ፣ ቴዲ ነበርኩ። ቻው